ምንን እየተከቸክሽ ነው ስፍራሽ

ኮመንደሩ እኮ ሁኔታው ሐሳብሽ እኮ ሸጋ ነው። ጥረትሽ ጥረትሽ ሳይጓደለው እንዳለ ሆኖ ግን ደግሞ ሰው አሁን ያነጉረናል። ያ መንደሩ ሰው ቀመን ነው ብለሽ ነው። ምን ብሎ አያለው እንደዚህ ቀደሙ ነገር ለጎጣችሁ በእኛ ላይ ሰልፍ እንደወጣችሁት አይነት የለም የለም የዛለት እኮ እኔ ወብኒኛ እቻ ዝም ብዬ በችኮላ አንዴ ሰልፍ ምናምን ምን ያልኩት ዝም ብዬ ነው፣ ዘንቆየ ዝም ብዬ ነው። አያህ እኔ የዛለት አሃዲ እንዲህ ነበር ዜና ለማነቃቃት መንደሩን አብሬ እንትን ለማለት ነበረ። ይኸውልህ፣ እንዲያውም ሌላ ወደ እናንተ ዞረ ነገሩ። ያን ነው። ተው ዘንቆየ ነው ምን ቸኩየ። ይሄ እኮ ሌላ እ ምንድን ነው? አሁን ይሄ ጥቅሙ ምን እንደሆነ ነው አሁን ይሄ ጥቅሙ ምን እንደሆነ ያልጠቅም አለው መሰለኝ። ይኸውልህ እኛ ምክትል ንባ ጠባቂ ትበይኝ አድማሱ ነኝ አይደል እኔ እንዲያዝ ሆነ። ይኸውልህ አይ ዋናው መሰረቱ የሴት ልጅ ነው እ አዎ የሴት ልጅ ነው። ይኸውልህ ጥቃት እንዲህ መከላከል እ ፈጥኖ ደራሽ እንደማለት ነው። አሁን ይሄ ነው። ይኸውልህ ፈጥኖ ደራሽ፣ አዎ ለቸገረው፣ ለቸገረው፣ ለቸገረው ብቻ ሳይሆን ይኸውልሽ ሴት ነው አሁን በአብዛኛው ነው ሴት ነው እየተጎዳ ያለው። ማለት አይደለም ሴት ሲባልማ ነው እኮ። ኋላም ነገሩ ዙሮ ሴት ብቻ ተኮር አሁን ሴት ብቻ ተኮር አይደለም አሁን አሳብሽን ግልጽ ስታረጊልኝ ሴት ተኮር ብቻ ሲሆን ይሄ እንግዲህ መጉረምረም ረም ይመጣል በወንድ በኩል። ይኸውልህ ወንድ በኩል እንዲህ እኮ ነው ወንድም እኮ አልፎ አልፎ እንትን ይላል።

አሁን እኔ እንዲያ እንዲያንቺ ተከትጄ እንትን ለምን አሁን ቴክኒ ሊቀሰቅስ የለም እኮ የለም፣ እሱን የለም። ዝም ብዬ የሚያቅተኝን የሚያቅተኝን የሚያቅተኝ እንኩሽ ላለው አንተ የመንደሩን ሰው ማሳመን ብቻ ነው።

ገድፋቸው እንዲያውም መጓጮ ነው ደግሞ መጓጮ ነገር እንዴ እንትላሉ አሰባስበሉ መጓጮ ሲባል እንዲያሽ እንዲያውም አሁን ይሄ መጓጮ ነው፣ እንዲሁ የሚያፈርስብን ነገር ሰው እንኳን መጓጮ ብለሽው እንዲ አዝማሚያው ዘወር ታለበት ወደ ገንዘብ ጠጋ ጠጋ ታለ ሊበሉ ነው ብሎ ነው አሁን ሰው እና እሱን ነው የምታሳምንልኝ፣ እሱን ነው መጓጮ ቢቋጣ ዞሮ ዞሮ ለራሳቸው ነው። ነገ ጥቃት ለሚደርስባት ሴት

በቃል በቃል በቃል በቃል በቃል በቃል በቃል በቃል በቃል በቃል በቃል ምን አለው እ አስጥፋለሁ ነገ ይሻላል። አስጥፋለሁ ብቻ አንተ ጠንከር ብለህ የዚህን ነገር አስረዳ ልሂድ። እናም ማታ እንዲያ እንዳጫወት ኮ አውርቼ ወጥቼ ነግሬሃለሁ አስረዳ ልሂድ ምናምን። ጉዳዩሽ ጋ ነው። ጠንከር ያለ ነው። አካባቢያችንን የሚያንጥ ነው። አላማ ያለው ነው እኮ አሁን እኮ ዝም ብሎ የለም። አበስገበ ሳይለም አላማ አለው። ሲጠነሰስ ገና ተጠንሰሱ ሀ ሲባል ገና ሀ ሲባል ሁለት ሰው ነው። የራሱ እሱ ነው ያልኩት። አሁን ወንዱን ማስተባበር ነው የሚሰራው ስራ። እምቢ ታለ ደግሞ

የት ነው ነገርህ? ዛሬ ፍክት ብላል ፊትህ እ እ ምን ስምምነት ሲኖር አግባቦት ሲኖር እኮ እንዴ፣ አረ ሰው እንኳን ፊት ብዙ ነገር ይወዛል እኮ። እንት ነው እኮ ይሄን፣ እኮ አመለካክትን ሊጉጥ አድርጎ መረዳት ነው ሰውን፣ እንጂ አረ ህይወትን የተስተካከለ ማረግ እኮ ቀላል ነው። ሲገርም ለካንዲማ ምን እሱ ብቻ? ምን እሱ ብቻ? የተሻለ የተሻለ ሀሳብ ነው ለካ ያላት አንተ። እኛ ወንዶችን ለካ ያልተረዳናት እኛ ወንዶች የመረዳት ፍላጎት ስለሌለ ነው እንጂ። ትበጅል ማለት እንዲህ ያለች ቀና አሳቢ፣ ለመንደሩ ተቆርቋሪ፣ መልካም የማድረግ ፍላጎት ምን እያልህ ነው አይደል? ስትነግረኝ ማታ ተኝተን ነው። ምላስ አስማረ እንዴ! ጉድ ነው ያልሁ፣ ጉድ ነው ያልሁ። ተሷ ሀይ መር ወነ ጎይ ይሄ ሁላ ሀሳብ የሚፈልቅ ምን ነው የምትለው? ምን እኔ ምንም እያወቅኩት አይደለም፣ እየገባኛ አይደለም። ምን ምን ነው የምታወቅ? እኛ ነን ያልተረዳናት እንጂ አመለካክቶ፣ ሀሳቧ ይዛው የመጣችበት ሀሳቡ ይሄ ሴቶችን ተኮር ቢሆንም ግን ደግሞ እሷ መልካም ጎኗን ይዘን ጥሩ ያልሆነውን ጎኗን ትተን እኛ ደግሞ ደግፈን ሀሳቧን የተሻለ ደረጃ ላይ ማድረስ እንችላለን የሚል ሀሳብ ነው እያሰብኩ ያለው። አንተ እንዴት ነው እንዴት እንዴት ነው የምታወራ? እኔ ምንም እየገባኝ አይደለም። እሷን መደገፍ ነው አይደለም? መደገፍ ብቻ ሳይሆን ወደ እሷ እንዲህ ተገለበጥ፣ እኮ አሁን እኮ ተገለበጥ፣ እንዲህ ሳይሆን ድሃ የመርዳት ፍላጎቷ የፈሰሱ እንባዎችን እጠርጋለሁ የምትልበት መንገድ ሐሳቧ፣ አይምሮዋ ስት ነግረኝ በዚህ በዚህ በተለያየ አቅጣጫ ሲገባኝ ሲደርሰኝ ትበቂኝ ይዘው የመጣች አላማ መደገፍ እንዳለበት ወንዶች መረዳት እንዳለብን ምን ያለውን አንተ ልክ እንደ ሴቶች በዋነኛ ደረጃ ወንዶችም ሀሳቡን ደግፈን ማራመድ እንዳለብን። አንተ ክላህ ክላህ ዝም ብለህ ምን ያለውን ምኑን ነገር ነው የምታመጣው? ማሳደግ እንዳለብን ተረዳሁ እኔ ባማቤስህ ሰው መረዳተኛ ሰው አንረዳም ብለህ እናውቃለን ነው እ አዝመራ በተሰበሰበ ቁጥር በየመንደሩ መንደሩ እየሄድን አቅመ ደካሞችን እንረዳ። እሱን አይደለም እሱን ብቻ አይደለም በዋነኝነት ሴት ልጅ ስትጠቃ በዋነኝነት ደረጃ ምንድን ነው ጥቃት? ምንም የና ምትል ምንድን ነው? አሁን ወደ እሷ ተገልብጠነው እሷን እየደገፍክ ምኑ ነው ሸጋ ሀሳብ ነው? ደግፎ ምን ምን ሀሳብ እንትን ነው? ይሄን ባባሽ የሚሉት ድርጅት ዋ ጥሩ አመለካክት ላላቸው ወንዶችም ያው ቦታ ሊኖረው ይችላል፣ ግን ምንድን ነው ዋናው ድሆችን መርዳት አለበት። አያሊ፣ ተው፣ ተው፣ ተው! በቃ ተው፣ ተው። ምንም ነገር እንድታወጋ አልፈልግም። ተው፣ በቃ፣ በቃ፣ በቃ፣ በቃ፣ በቃ፣ በቃ

በሀሳብ የተሻለ ሀሳብ ይዘን መጠን ሴቶችን መንከባከብ አለብን። ሴቶች ደግሞ በተቃራኒ እኛን መንከባከብ አለባቸው። ምኑን ነው የምታወጋው? መስጠት ነው መቀበል ነው። ይሄ ነው እንግዲህ ሀሳቡ። ይዘ መጠች ይሄ ነው። ወራ ወራ ወራ መለወጥ አለብን። አያሌው እንዳዋዛ አጥቻ አይ አይደለም፣ እንደሰለም ይውል እንደው አዛኩን ያጣው የእናት የአባቶቻችንን ታሪክ መድገም የለብንም። ለምንድን እንደው ማንደገም ነው? ገምና የማይደገም ታሪክ አለ። አሁን ይሄ ሴቶች በታች የሚሆኑበትን ታሪክ ተው፣ ተው፣ ተው። ምንም ይኸው የምትናገረው ነገር እየገባኝም አይደለም ወደፊትም አይገባኝም ወደ ኋላም አይገባኝም። ይኸውልሽ አሁን ምንም እየገባኝ አይደለም። የምን ፊትና ኋላ ነው የምታደበላልቀው? አንተ እኮ ነህ እያደበላለከው ያለህ። አሁን ስላልገባ ነው እንጂ እያደበላለከው ያለህ አንተ ነህ። ዙሮ በቅጥ ሁን። ይኸውልሽ በቅጥ ሁን አያሌው ትዳራችንን እንምራበት ገና ቆፍጠን ብለ ነበር፣ ደሞ ሊነሳብ። እንግዲያት ረ ክላውዲያ፣ ሰው ወትሮም የተሻለ ሀሳብ ይዞ ሲመጣ ምትቀበሉ ማትቀበሉ እጀለጀሁ። በተለያየ ሁኔታ እኮ ሌላ አቅጣጫ ላስ ይዝህ ይችላለሁ። መስመር መቀየር የኔ እንኳን እሷ አስጀምረኝ። አሁን ይህን ሀሳብ በማናቀፍ ብሎ ቢያስገቡት ሌላ ኩነኔ ውስጥ ለመክተት ነው። ሰው ሀሳብ አትንቀፉ። አንድ ሰው ጥሩ ሀሳብ ይዞ ሲመጣ ተረዱ።

ውሃ ገባ ብሎት አልመሰለኝ። ደሞ ላምጣና በለቲቱ ውሃ በዚያች በጎራማየቱ ማድጋ አለ ወጭና ያችን ጠለ አርጌ ዝም ወፍራ ቤቱ ልስጥህ። መሰለኝ አልጠጣህም። እናት እንዴት ነው? እንደሞ ላይ ለማንቆርቆሪያው እንዴት አይነት ነገር ነው? ሳያልቅ ያጠለልኩት በዚያች በትንሹት ባፈድ እስቲቱ ያረኩት ነገር ሁላ እንዳለን ሁሉም ነገር እንደው ግን አንተ ሳይህ ቅዝዝ አልህ። ደህና ነኝ አትበለኝ፣ እኔ ደህና እንዳልሆንክ እያጀሁህ ዋ። እንዴት ዓይነት ነገር ነው ደስ የሚልህ ነገር ሁሉ ንገረኝ። እንግዲህ አሻሁን ንፍሮ ልጣድ እና በለቲቱ ኋለ ወጪ እና ጠላችን ዘንያችን

ሌላ ሰው ተከትዬ ሰብድ ትዳሬንም ልፈታ እንግዲህ በኋላ መን

ወዲያ ለፍተን ትንሽ እንደገና ነው ነው። አንድ ገበሬ እኮ አሁን ማሽላ ስንዘራኛ እንዘራዋለን፣ አይለ ኋላ ደግሞ እንኮተኩተዋለን፣ ኋላ ደግሞ እናዳግረዋለን። ደግሞ ሩያ ያደረግበታል ይቆረጣል። የሚገኝ ነገር የለም። አሁን ደግሞ መልፋት መማሰን የለም። በቃ ውጤት ላይ ደርሰናል።

አዎ እንዲህ ያለ ጉዳይ ይዘሽ አትምጪ። በጉርብትና በዚህ በጉርብትናው በምኑ ብለሽ ታልሆነ ያን እኮ ነው። አትበይ አትበይ

እንደተቀደደ ጀሪካ ወደ ላይ አንጥሮ ወደ ታች ነው ተመቶ፣ ወዲ ግን ፈሶ አንቺ ለስ ለስ እንጂ ደናነሽ ደናነን ደናነን፣ እንደምን አደራችሁ? እንዴት ነው አደረባችሁ? ደናነን እኛስ እናንተ እንዴት ናችሁ? ደናነን ምን ምንም አንል ፍቅር ሆናችሁ

ሁልጊዜስ እንደዚህ አርጌ ይበላል፣ ገንፎ እንዲያ

ትንሽ ዳምፋን እንግዲህ አንተዶም ደግሞ እንትን ብለሽ እንዴት ነው አሁን እንዲያ ሆን ያለው? እናቴ አለም ሆነ አሁን እናት እዚህ በኋላ አለም ነው እንደዚህ እየሆኑ ሁኚ እናቴ፣ ትዳሬን ብይዝ ትዳሬን ባሞቅ የሚሻለውን ያልሆነ ሰው እየተከተል ነው እኮ። ድሮ ያልሆነ ሰው ተከተለን ነው እንጂ ሸጋ ነገር ነበር። እንደዚህ ተሳስበን መኖር እየቻለ ምን ይቀጥላል እኮ አሁን ይሄ አንድ እርምጃ

ጠንከር ብሏል። አሁን እንዴት ደግሞ በምን አይነት ሁኔታ ደግሞ የሚጠነክር ደሞ ደረጃ ስናገኝ፣ እንደገና ድጋፍ ስናገኝ። እናሳ ምን ደረጃ ወንድ ገዳፊ ገዳፍ ያገኘን እኮ እንደ አዳሪ እንዳይዟችሁ በይ። እኔ እኮ እንደ እንደ ጀርባ እንደ ደጀን ነው የሆነ ሰው ነው እንደው አድራሻና ብሮሽ የሚያብድ እንደው ረስኝ ከአንቺ ገረውን ሁ ግን አይገባችሁም። የምነግራችሁ አሁን ይሄ ንባ ተቋም ንባ ጠባቂ ምከትል ምናምን አይገባችሁም። ተይው ዝም ብለሽ ሌላ ነው አትዳግሪ፣ ተይ ዝም ብለሽ አርፈሽ ብትቀመጭ ነው የሚሻል። እኮ ነው አገር እንደማለት እኮ ነው ህብረተሰቡን እኮ መለወጥ እኮ ነው የሴት ንባ መጠበቅ የተጨቆነን የድሀን እንትን ድምፅ ማውጣት እኮ ነው። ወደ ሌላ እንዴ! በዚህ ነገርሽ መስሎኛል ሁሉ ስንንጫጫ የሰነበትንና ማሩኝ፣ ይቀርበሩ ሁላችሁ እንደው አሁን አዲያ ሳይገባችሁ ሳይገባችሁ፣ እናቴዋ ሳይገባችሁ ነው እንጂ ሁሉ ነገር ባያርፈሽ ተቀመጠና ሀገር ላይ ከተር ሲጀምራ የምነግረውን ይሰማኛል፣ ያደምጠኛል እናቴዋ። ማን ሆነና ነው? ተከታዩ ምን እኮ ነው? የእኔው እኮ ነው፣ እንግሊዙ ነው፣ እሱ ነው። አገር እንትን የማለት ሁኔታ ነው። አሁን ስለስትና ምን ይሁን ብሎ ነው ታዲያ። ያን ያል ሲያብብሽ ነበር